አንድ ጥመት ላይ ያለን ግለሰብ መቼም አይወድሱም። ጥያቄው ይሄ ነው። ሁላችሁም መልሶ። በአቂዳ በኩል ደግሞ የማቱሪዲ አቂዳ ተከታይ ናቸው። በቃብራ ምልኮት ምናምን በኦስማን ጆች ጊዜ እራሳችሁን ማታለል ተው። የማቱሪዲያ አቂዳ ተከታዮች ነበሩ። ሀብያ እኮ ራሱ የሰው ስም ነው እንጂ አመለካከት እኮ አይደለም። ይህንን ጥያቄ ከመለሳችሁ ጃ ልሀቅ ወዘሀቀ ልባጥል አሰላሙ ዓለይኩም ወራህመቱላህ ወባረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ከረማችሁ? ዛሬም በአላሁ ስብሃነሁ ወተዓላ ፍቃድ በአዲስ ርእስና በአዲስ ቪዲዮ ተመልሰን መተናል። እንደተለመደው ይህን ቪዲዮ እኛ ተመልክተን ስንጨርስ ለተቀሩት ሙስሊም ወንድሞቻችን ሼር ማድረግ አነዘንጋ። እዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውንም ከወደዳችሁት ላይክ አድርጉት፣ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ያስቀምጡልን። እስከ ዛሬ ድረስ እጅግ በጣም ብዙ ቪዲዮዎችን ብዙ ማስረጃዎችን ብዙ ኤፒሶዶችን ወደ እናንተ አድርሰናል። ሊቀበል ተቀብሏል፣ የማይቀበል ደግሞ አሻፍረኝ ብሎ ዝም ብሏል። ማስረጃው እውነት እንደሆነ በብዙ ነገር መልኩ አጣርተው የደረሱበት ሰዎች በጣም ደሳስ የሚል ኮሜንቶች ወደኛ አድርሰውናል። ለምሳሌ እነዚህን እነዚህን የመሳሰሉ በጣም የሚያማምሩ ኮሜንቶችን ተመልክተናል። ነገር ግን አንዳንድ ሰዎች ደግሞ አሻፍረኝ በማለታቸው ዛሬ ሁሉም ሰው ሊመልሰው የሚገባ ትልቅ ጥያቄን ይዤላችሁ መጥቻለሁ። ይህንን ጥያቄ ከመለሳችሁ በእርግጠኝነት እውነቱን ትረዳላችሁ። ጥያቄውን ግን ከሸሻችሁት አሁንም እንደዛው እያለበበሳችሁ እድሜ

ሀገር ወይም ቁስጥንጥንያ የምትባለውን ሀገር የሆነ ሰው ይከፍታታል። የሚከፍታት ንጉስ ምንኛ ያማረና የተወደደ ንጉስ ነው። ወታደሮቹ ምንኛ ያማሩና የተወደዱ ናቸው ብለው ነብዩ ዐለይሂ ሰላቱ ወሰላም እነዚህን ሰዎች አሞግሰዋቸዋል። ይህንን የታሪክ ተመራማሪዎችን ማብራሪያ ተመልክተን ተመልሰን ነብያችን ነቢያችን ሙሐመድ ሶለላሁ ዐለይሂ ወሰለም ቁስጥንጥንያን የሚከፍተውን አሚርና ወታደሮቹን አሞግሰዋል፣ አወድሰዋል። ፈለኒዕመል አሚሩ አሚሩሃ

ትክክለኛ መስመር ላይ እንደነበሩ መረዳት እንችላለን። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም አንድ ጥመት ላይ ያለን ግለሰብ መቼም አያወድሱም። ጥመት ላይ ያለን ግለሰብ ማወደሳቸው ዘበት ነው። ስለዚህ ሱልጣን ሙሐመድ ልፋቲሕ አቋማቸው ምንድን ነበር፣ እምነታቸው ምንድን ነበር ሚለው መለስ ብለን ካየን የተቀሩት ዑስማንያዎች ሲያራምዱት የነበረውን በአቂዳ ጉዳይ ማቱሪድያዎች ነበሩ የዑስማንያ

መጀመሪያ ቦታዎችን ከመፍጠሩ በፊት አቅጣጫዎችን ከመፍጠሩ በፊት የነበረ ጌታ ነው፣ አላህ በአካል የሚገለጽ አይደለም የሚል እምነት ነበራቸው። የዑስማንያ ሁለፋዎች በአጠቃላይ ማለት ነው እምነታቸው ይህንን ይመስል ነበር። በእርግጠኝነት አሁን ሁሉም ግልጽ ብሎላችኋል ብዬ አስባለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ኡስማንያዎችም ሆነ ሰልጁቅያ ዳይነስቲዎች ደግሞ የማቱሪድያ እምነት ተከታይ እንደሆኑ ደግሞ እናንተው ከምትደግፏቸው ማለትም የእኛን ይህን ንግግራችንን እየተቃረናችሁ የምትደግፏቸው ሰዎች እራሱ የታሪክ ተመራማሪ ናቸው ብለው የሚከተሉት ሰው እራሱ እንደዚህ በማለት አረጋግጧል። ሰልጆቆች እነሱ ደግሞ በተራቸው የእነሱን ማስፋፋት ፈለጉ። ማንን በዚህ በኩል ሀነፊ ናቸው እነሱ በአቂዳ በኩል ደግሞ የማቱሪዲ አቂዳ ተከታይ ናቸው። ይህን ታሪክ ከሰማችሁ በኋላ ደግሞ እንደዚህ የሆነ አስጸያፊ የሆነ ንግግር እንደማትናገሩ ተስፋ አድርጋለሁ። አንዳንድ ሰው ሙሉ ለሙሉ ሃይማኖቱን ሸጧል ማለት እንችላለን። እንደዚህ አይነት መጥፎ አይነት ንግግር ነቢዩ አለህ ሰላቱ ወሰላም የተናገሩት ስህተት ነው የሚል መጥፎ ንግግር የሚናገር ሰው አለ። እስኪ ላሰማችሁ። ባብያ እኮ ራሱ የሰው ስም ነው እንጂ አመለካከት እኮ አይደለም። ለምን መጣ ይሄ? ራሱን ይቻል አለው ራሱን ነጥብ። ምክንያቱም ቱርኮቻን ጊዜ መቃበር ምልኮት ምናምን ኦስማንዮች ጊዜ የሆነ ነገር ስለነበር ያንን ለበት ተሀድሶ ለማድረግ የመጣ ነው። እንግዲህ እንደተመለከታችሁት እነዚህ ሙሐመድ አልፋቲህን ጨምሮ የኡስማንያ ነገስታቶች በአጠቃላይ ቀብር አምላኪ እንደሆኑ ይናገራል። ለዛም ነው ሙሐመድ ብን አብድልወሃብ ማለት ዋሃቢ የሚባለው ነገር መጥቶ ይህንን ቀብር አምላኪነትን ለማጥፋት ጥረት የተደረገው ይለናል። ይህ ሰው ማለት ነው። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም አንድ ቀብርን የሚያመልክን ሰው ከአላህ ውጭ የሚያመልክ ሰው ያሞግሳሉ? ጥያቄው ይሄ ነው። ሁላችሁም ነቢዩ ዓለይህ ሰላቱ ወሰላም አሻዕርያዎችና ማቱሪድያዎች ትክክል ባይሆኑ ኖሩ ሀቅ ላይ ያሉ ጀምዓዎች ባይሆኑ ኖሮ ነቢዩ ዓለይህ ሰላቱ ወሰላም ምንኛ ያማሩ ናቸው ብለው ያሞግሷቸው ነበር። ቀብረ አምላኪ ቢሆኑ ኖሮ ምንኛ ያማሩ ናቸው ብለው ያሞግሱ ነበር። በዚህ ጥያቄ እያንዳንዳቸው ሰዎች መርሳቸው ኮሜንት ላይ ያስቀምጡ። እማታፍሩ ከሆነ እማትፈሩ ከሆነ እያወቃችሁ ማትጠሙ ከሆነ ጥያቄውን በደንብ አድርጋችሁ መልሱ እያወቃችሁ ማተጠሙ ከሆነ ነቢዩ ዓለይሂ ሰላቱ ወሰላም ለሀቅ መንገድ ሀቅ ላይ የቆሙ ካልሆኑ በስተቀር ጭራሽ ሀቅ ላይ ናቸው ብሎ አይመሰክሩም። የእኛ ነቢይ ዐለይሂ ሰላቱ ወሰላም ከውሸትና ከመሳሰሉት ጎድሎ ባህሪያቶች የጠሩ ነብይ ናቸው። የእያንዳንዳችሁን ኮሜንት እያንዳንዳችሁን ኮሜንት ኮሜንት ቦክስ ላይ ማየት እፈልጋለሁ። ሁላችንም ኮሜንት ላይ እንጻፍ። ባረከላሁ ፊኩም። እንደነዚህ ለጥቅም ብሎ እንደገቡት አይደለም። ይህ ሃይማኖታችን ነው። ነገ ከነጎዳ እንሞታለን፣ እንጠየቃለን። እምነት ደግሞ ሲበላሽ ከባድ ነው። ነቢዩ ዐለይሂ ሰላቱ ወሰላም ለሙሽሪክ ነው እንደዛ ያሉት ካላችሁ፣ ይህ ደግሞ እጅግ በጣም ከባድ ነገር ተበላጭተን ወደ ጃሃንም የምንወርድበት ጉዳይ ስለሆነ ሁላችሁም ራሳችሁን ማታለል ተው። ራሳችሁን ማታለል ትታችሁ ወደ ሐቀኛው መንገድ ተመለሱ። እያንዳንዳችሁ ሰዎች ራሳችሁን እያታለላችሁ ናቸው። ያላችሁት የተለያዩ ሀቤቶችን ማምጣት እንችላለን። ለተለያዩ ሰዎች የመጣ እስከ ዛሬ ላይ አንዳንድ ሰዎች ሙሽሪኮች ናቸው ሲሉ የሚፈርጇቸው ማለት ነው። ግን ብዙ ሰው ጋለማመን ራሱን እየሸወደ እድሜውን እየጨረሰ ነው። ለዚያም ነው እኛ ይህንን ቻናል ከፍተን እያስጠነቀቅን ያለ ነው። እስከ መቼ ድረስ ራሳችሁን ሸውዳችሁ ትችሉታላችሁ? ስለዚህ የጠየኳችሁን ጥያቄ የጠየኳችሁን ጥያቄ ሁላችሁን መመለስ እንዳትረሱ። ምንም ነገር ራሳችሁን የማትሸማቀቁበት ከሆነ በእምነታችሁ የማትሸማቀቁበት ከሆነ መልሳችሁን ኮሜንት ቦክስ ላይ አስቀምጡ። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብጥ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ